የህዋት አርሚ ጦር አዛዥ ኤርትራ ገቡ። የአርሚ አዛዡ እንዲሁም የክልሉ ሰላምና ጸጥታ ቢሮ ኃላፊ ከትናንት በስቲ አስመራ መግባታቸው የተሰማ ሲሆን ከዚያም ወደ ሱዳን እንደሚያመሩ ታውቋል። በሱዳንና በትግራይ ክልል በሚገኙ የህዋት ወታደሮ አዛዦች መካከል የሚደረገው እንቅስቃሴ ከቅርብ ሳምንታት ወዲህ ባልተለመደ መልኩ መጨመሩንና ኤርትራም ለእንቅስቃሴው ዋነኛ መተላለፊያ መስመር ሆና እያገለገለች መሆኑን አንድ የፖለቲካ ተንታይ ተናግረዋል። በዘር ዝርዝር እናስደምጣቸዋለን። ጠቅላይ ሚኒስትር አብይ ጀኔራሉን ጉድ ሰርተዋቸዋል። አብይ ጀኔራል ታደሰ ሳይቀድሟቸው ቀድመዋል። የህዋት እቅድም መክኗል። ብልጽግና የህዋትን እቅድ ለማክሸፍ የተጠቀመው ስልት መነጋገሪያ ሆኗል። በዚህ በከሸፈው ስልት ህዋት ትልቅ ጦርነት የመቀስቀሻ ዘዴ ከእጁ እንደወጣም እየተነገረ ነው። እንመለስበታለን። ዘመነ ካሴ ከባድ ማስጠንቀቂያ ሰጠ። ማስጠንቀቂያው ትኩረት ስቧል። በጎጃም ትንቅንቁና የድሮን ጥቃቱ ባየለበት በዚህን ስርዓት የመከላከያ ሰራዊቱ የፋኖ አመራሮች ላይ ያነጣጠረ ዘመቻ እያደረገ መሆኑ ተሰምቷል። ኮሎኔሉ በበኩላቸው ሰራዊቱ መስዋዕት እየከፈለ ነው ሲሉ ተናግረዋል። በሌላ በኩል ከሳምንታት በፊት ከፋኖ ጋር ድርድር ተጀምሯል ያሉት የክልሉ ባለስልጣን ከስልጣን ተነስተዋል። እናስደምጣቸዋለን። ወሳኟ ከተማ በአማጽያን ኃይሎች ቁጥጥር ስር ወደቀች። ከተማዋን ለመያዝ በሁለቱ ኃይሎች መካከል ከፍተኛ ትንቅንቅ መደረጉ ታውቋል። ታደምጡታላችሁ። አክብሮ ኮረታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳቸው አንድ አፍታ ሚዲያ ቤተሰቦች ከአንዳ ከአንድ አፍታ ላአሁኑ መደመጥ አለባቸው ያናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ትገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የህወሓት አርሚ ጦር አዛዥ ኤርትራ ገቡም። የአርሚ አዛዡ እንዲሁም የክልሉ ሰላምና ጸጥታ ቢሮ ኃላፊ ከትናንት በስቲያ አስመራ መግባታቸው የተሰማ ሲሆን ከዚያም ወደ ሱዳን እንደሚያመሩ ታውቋል። በሱዳንና በትግራይ ክልል በሚገኙ የህዋት ወታደራዊ አዛዦች መካከል የሚደረገው እንቅስቃሴ ከቅርብ ሳምንታት ወዲህ ባልተለመደ መልኩ መጨመሩንና ኤርትራም ለእንቅስቃሴው ዋነኛ መተላለፊያ መስመር ሆና እያገለገለች መሆኑን አንድ የፖለቲካ ተንታይ ተናግረዋል። ፖለቲከኛው አቶ አስፈው አብርሃ ከሰሞኑ በሰጡት መረጃ

ባለፉት ሁለትና ሶስት ሳምንታት ውስጥ በሁለቱ አካባቢዎች ባሉ አዛዦች መካከል የሚደረገው ምልልስ በድግግሞቹ ከወትሮ የተለየና ከፍተኛ ጥያቄን የሚፈጥር ነው። አቶ አስፋው እንዳሉት እነዚህ ከፍተኛ ወታደራዊ እንቅስቃሴዎች እየተከናወኑ ያሉት በኤርትራ በኩል ሲሆን ለዚህም በማሳያነት በርካታ ነጥቦችን አንስተዋል። ፖለቲከኛው ካነሷቸው ነጥቦች መካከል በሱዳን የሚገኘው የአርሚ ሰባ ኮራንድ ሎጂስቲክ ኃላፊ የሆነው ወዲዝ ረአብ የተባለ አዛ ባለፈው ሳምንት በኤርትራ በኩል አድርጎ ወደ ትግራይ መግባቱን ጠቅሰዋል። በተመሳሳይ የአርሚ ስልስ አዛዥ የሆኑት ጄኔራል ፍሳ ማንጁስና ህንፃ ትናንት ከትግራይ ተነስተው በኤርትራ በኩል ወደ ሱዳን ማቅናታቸውን መረጃዎች እንደሚያመለክቱ ገልጸዋል። ከአዛዦቹ እንቅስቃሴ በተጨማሪ በሱዳን የእርስ በርስ ጦርነት ውስጥ እየተሳተፈ ነው የተባለው የዋት አርሚ ሰባ ኮር ሁለት በጦርነቱ በደረሰበት የሞትና የመቁሰል አደጋ ምክንያት የተመናመነውን የሰራዊቱን ቁጥር ማካካስ ከትግራይ አዲስ ታጣቂዎችን ማስገባቱን ተጠቁሟል እነዚህ አዲስ ታጣቂዎች ከአስር ቀናት በፊት ከትግራይ ተነስተው በኤርትራ በኩል በማለፍ ከኤርትራዋ ተሰነይ የደንበር ከተማ አጠገብ የምትገኘው የሱዳን ከተማ እንደገቡ አቶ አስፈው ገልጸዋል መረጃው የፕሪቶሪያውን የሰላም ስምምነት ተፈጻሚነትና የቀጠናውን የጂኦፖለቲካዊ ሁኔታ በተመለከተ በርካታ ጥያቄዎችን ያስነሳል የህዋት ታጣቂዎች ሙሉ በሙሉ ትጥቅ ፈተው ወደ ህብረተሰ ይቀላቀላሉ የተባለበትን የፕሪቶሪያ ስምምነት የሚጥስና ቡድኑ አሁንም በውጭ ሀገር ወታደራዊ የመዋቅሩን ይዞታ እንዳለው አመላካች ነው ተብሏል። በትግራይ ጦርነት ወቅት የህዋት ዋነኛ ተቃዋሚ የነበረችው ኤርትራ አሁን ላይ ለህዋት አዛዦችና ታጣቂዎች መተላለፊያ መስመር ሆናለች መባሉ በቀጠናው ውስጥ አዲስ እና ያልተጠበቀ ስትራቴጂካዊ ቁርኝት መፈጠሩን ሊያመላክት ይችላል። የህዋት ታጣቂዎች በሱዳን የእርስ በርስ ጦርነት ውስጥ መሳተፋቸው የኢትዮጵያ ውስጥ ጉዳይ የነበረው ችግር ወደ ቀጠናዊ ግጭት እየተሸጋገረ መሆኑን ያሳያል። በጉዳዩ ላይ ከህዋትም ሆነ ከኢትዮጵያና ከኤርትራ መንግስታት በኩል እስካሁን የተሰጠ ይፎ ምላሽ የለም። ጠቅላይ ሚኒስትር አብይ ጄኔራሉን ጉድ ሰርተዋቸዋል። አብይ ጄኔራል ታደሰ ሳይቀድሟቸው ቀድመዋል። የህዋት እቅድም መክኗል። ብልጽግና የህዋትን እቅድ ለማክሸፍ የተጠቀመው ስልት መነጋገሪያ ሆኗል። በዚህ በከሸፈው ስልት ህዋት ትልቅ ጦርነት የመቀስቀሻ ዘዴ ከእጁ እንደወጣም እየተነገረ ነው። የፌዴራሉ መንግስት የትግራይን ጉዳይ የያዘበት መንገድ ትኩረት ሳቢ መሆኑን ቀጥሏል። ህዋት ባለፉት ሁለት ዓመታት ጦርነት ለመቀስቀስ ሲጠቀምበት ከነበረው ጉዳይ መሃል የተፈናቃዮች ጉዳይ ነበር። ህወሓት የተፈናቃዮችን ጉዳይ እንደ መያዣ በማድረግ ጦርነት እከፍታለሁ የሚል ማስፈራሪያ ሲያሰማ ቆይቷል። ጄኔራል ታደሰ ወረዳ ተፈናቃዮች ወደ ወልቃይትና ጠለምት እንዳይመለሱ እንቅፋት ናቸው በሚል በተደጋጋሚ ይተቻሉ። ይህንን የተረዳው የማዕከላዊ መንግስት ህወት እንደ መቀስቀሻ የሚጠቀምበትን የተፈናቃዮችን ጉዳይ ከእጁ ነጥቆታል። ጌታቸው ረዳን ወደ ወልቃየት በመላክ ተፈናቃዮች እንዲመለሱ እንቅስቃሴ ጀምሯል። ይህ እንቅስቃሴ ግን ህወትን አስቆጥቷል። ህዋት በጉዳዩ ላይ ዛሬ ባወጣው መግለጫ ወልቃየት ላይ አደገኛ ሴራ እየተጎነጎነ ነው ብሏል። ህወት ዛሬ ረፋድ ባወጣው የተቃውሞ መግለጫ የአማራ ኃይሎች ከወልቃየት ካልወጡም ተፈናቃዮችን ለመመለስ የሚደረገው ጥረት ተቀባይነት የለውም ብሏል። ዛሬም ወልቃይትን ዳግም ወደ ትግራይ ካልጠልቀለልኩ ሙቼ ይገኛለሁ በሚለው አቋሙ የጸናው ህወሓት የፌዴራል መንግስት የአማራ ኃይሎችን ከወልቃይት ያስወጣልኝ ብሏል። አማራ ኃይሎችን በወራሪነትና በሰፋሪነት የፈረጀው ህወሓት የፌዴራል መንግስት በፈረመው የፕሪቶሪያ ስምምነት መሰረት ወልቃይትን ወደ ትግራይ የመመለስ ኃላፊነቱን ይወጣ ብሏል። ህወት የፕሪትራውን ስምምነት በመጥቀስ የአማራ ኃይሎች ላይ ተደጋጋሚ የወራሪነት ወንጀላ ቢያቀርብም ራሱ ለተጨማሪ ጦርነት በግልጽ ዝግጅት እያደረገ ነው። ስምምነቱን ጥሶ ራያን በኃይል ተቆጣጥሮ ከ50 ሺህ በላይ የአማራ ተወላጆችን ያፈናቀለው ህወት አሁን ደግሞ ወልቃየትን ለመቆጣጠር ሱዳን ያሰፈረውን ኃይል እያዘጋጀ መሆኑን እየተገለጸ ነው። ሱዳን ድንበር ላይ የሰፈረው የሕዋቱ አርሚ ሰባ በውጭ ኃይሎች መሳሪያ ድጋፍ ጭምር ራሱን አደራጅቶ ወደ ወልቃየት ለመግባት እየተዘጋጀ መሆኑን እየተነገረ ነው። ይህ ኃይል ከሰሞኑ ያሰለጠነውን አዲስ ኃይል ሲያስመርቅ የሚያሳይ ወታደራዊ ትርኢት ያሰራጨ ሲሆን ዓላማውም ወልቃየትን መቆጣጠር መሆኑን አስታውቋል። ህዋት የክህደት ቡድን በማለት የፈረጃቸውን የንጌታቸው ረዳን ቡድን ትግራይን ወክለው ተፈናቃዮችን ለመመለስ የጀመሩትን እንቅስቃሴ የሴራ ፖለቲካ ነው ብሎታል። ህዋት አልቀበልም ያለውን ተፈናቃዮችን የመመለስ ጥረት ውድቅ አድርጎ ያቀረበው አማራጭ የአማራ ኃይሎችን አሳዱ አካባቢውን ዳግም ወደ ትግራይ መመለስ ነው። ምንም እንኳን ህወሓት የተጀመረውን ተፈናቃዮችን የመመለስ ጥረት ቢቃወምም የፌዴራል መንግስት ነጌታቸው ረዳና የአማራ ኃይሎች ገብተውበታል። ጌታቸው ረዳ ተፈናቃዮችን በተመለከተ ያላቸው አቋም ህወሓት ወደ ድምጠላም ወደ ወልቃይት ይመለሳሉ የሚል ነው። በአማራ ኃይሎች በኩል እንደማይካድራ ያሉ ጅምላ ጨፍጨፋ ወንጀል ከፈጸሙ አካላት ውጭ ያሉ ሰላማዊ ተፈናቃዮች ተጠቃዮችን እንቀበላለን የሚል ነው። ህወሓት ይገባኛል ጥያቄ የሚያነሳባቸውን አካባቢዎች ጉዳይ በሰላማዊ መንገድ ከመፍታት ይልቅ ዳግም ወደ ጦርነት ከገባ እንዳመጣጡ እንገጥመዋለን እያሉ ነው። የፌዴራል መንግስት ወልቃይትን ወደ ትግራይ ከመመለስ ይልቅ የአማራ ኃይሎችን እያደራጀ ቀጥለዋል ሲልም ወንጅሏል። የፌዴራል መንግስት የአማራ ኃይሎችን አስወጥቶ ወልቃይትን ወደ ትግራይ ካልመለሰም ዘላቂ ሰላም አይኖርም ሲልም ዛቻ ዘል መልእክት አስተላልፏል። ዓለም አቀፉ ማህበረሰብ እንደ ወልቃይት ያሉ አካባቢዎች ዳግ ወደ ትግራይ እንዲመለሱም ጫና እንዲፈጥርም ጥሪ አቅርቧል። ይሁን እንጂ ዓለም አቀፉ ማህበረሰብ ህወሓት ወደ ዳግም ጦርነት ለመግባት እያደረገ ያለውን ዝግጅት በመቃወም ፊት ነስቶታል። ዘመነ ካሴ ከባድ ማስጠንቀቂያ ሰጠ። ማስጠንቀቂያው ትኩረት ስቧል። በጎጃም ትንቅንቁና የድሮን ጥቃቱ ባየለበት በዚህን ሰዓት የመከላከያ ሰራዊቱ የፋኖ አመራሮች ላይ ያነጣጠረ ዘመቻ እያደረገ መሆኑ ተሰምቷል። ኮሎኔሉ በበኩላቸው ሰራዊቱ መስዋዕት እየከፈለ ነው ሲሉ ተናግረዋል። በሌላ በኩል ከሳምንታት በፊት ከፋኖ ጋር ድርድር ተጀምሯል ያሉት የክልሉ ባለስልጣን ከስልጣን ተነስተዋል። በአማራ ክልል ውጊያዎችና ጥቃቶች አልበረዱም። ይልቁንም ተባብሰው መቀጠል ቸውን ከክልሉ የሚወጡ መረጃዎች ያመላክታሉ። ካለፈው ሳምንት አንስቶ በተለይም በጎጃም ቀጠና በአየርና በምድር ጠንካራ ውጊያዎች እየተደረጉ መሆናቸው ተመላክቷል። ይህ ሰሞነኛው የጎጃም ቀጠና ውጊያ የፋኖ አመራሮች ላይ ያነጣጠረ እንደሆነ ተሰምተዋል። መከላከያ ሰራዊቱ በፋኖ አመራሮች ላይ አነጣጥሮ በከፈተው ዘመቻ በርካታ የፋኖ የብርጌድና ሻለቃ አዛዦች እንደተገደሉ ተነግሯል። ባለፈው ሳምንት ብቻ አስር የሚሆኑ የፋኖ ወታደራዊ አመራሮች እንደ ተገደሉም የመከላከያ መረጃ ያሳያል። መከላከያ ገደልኳቸው ያላቸውን የፋኖ አመራሮች ስም ዘርዘር ይፋ ያደረገ ሲሆን ፋኖ ግን ዝምታን መርጧል። ይህም የመከላከያን መረጃ እውነትነት የሚያረጋግጥ እንደሆነ አስተያየት ሰጪዎች ተናግረዋል። ያለፈው ሳምንቱ የድሮን ጥቃቱ የፋኖ ታጣቂዎች ላይ ያነጣጠረ ሲሆን ይህን ተከትሎ የፋኖ አመራሮችና ታጣቂዎች ከድሮን ጥቃት ራሳቸውን እንዲከላከሉ አስጠንቅቀዋል። አመራሮቹ የድሮን አሳብ በሚደረግበት ወቅት ስልካ እንዲያጠፉ እንዲያጠፉና ወታደራዊ ተሽከርካሪዎችን መጠቀም እንዲያቆሙ ዘመነ ካሴ አስጠንቅቋል። ይህ በእንዲህ እንዳለ ከሳምንታት በፊት ከፋኖ ጋር ድርድር ተጀምሯል ያሉት የክልሉ ባለስልጣን ከስልጣን ተነስተዋል። ከፋኖ ጋር ድርድር ጥረቶች ቀጥለዋል ሲሉ ከሳምንታት በፊት የተናገሩት ዶክተር መንገሻ ፈንታው ከስልጣን ተነሱ። ዶክተር መንገሻ የክልሉ ኮሚኒኬሽን ቢሮ ኃላፊ የነበሩ ሲሆን በትናንትና ዕለት በተደረገ ሹምሸር ወደ ሌላ ቦታ ተዛውረዋል። ወሳኛዋ ከተማ በአማጺያን ኃይሎች ቁጥጥር ስር ወደቀች። ከተማዋን ለመያዝ በሁለቱ ኃይሎች መካከል ከፍተኛ ትንቅንቅ መደረጉ ታውቋል። በመጨረሻም አማጺ ኃይሉ የሀገሪቱን ጦር ሰራዊት በማሸነፍ ስትራቴጂ የሆነችውን ከተማ ከእጁ አስገብቷል። በሱዳን ያለው የእርስ በርስ ጦርነት አሁንም ተባብሶ ቀጥሏል። በሀገሪቱ የሚገኘው አማጺ ቡድን በጦርነቱ ትልቅ ለውጥ ያመጣል የተባለ ከተማን መቆጣጠሩን አስታውቋል። የሱዳን ፈጥኖ ደራሽ ኃይል አርኤስኤፍ በእርስ በርስበርስ ጦርነቱ ከፍተኛ ለውጥ ያመጣል የተባለውን የኤልፋሸር ምዕራባዊ ከተማ መቆጣጠሩን ገልጿል። ቡድኑ በማኅበራዊ ድረገጾች ላይ ባወጣው መግለጫ ኤልፋሸርን ከአሸባሪው ሰራዊት ጋር ከሚተባበሩ ታጣቂዎችና ከቅጥረኞች መዳፍ ነጻ አውጥቶ በቁጥጥር ስር መዋሉን ተናግሯል። አርኤስኤፍ ኤልፋሸርን ሙሉ በሙሉ የሚቆጣጠር ከሆነ የሱዳን ጦር በዳርፉር ክልል በእጁ ስር ያለ የመጨረሻው አካባቢ በመሆኑ ትልቅ ኪሳራ ይገጥመዋል እየተባለ ነው ጉዳዩን ከተም የሱዳን ጦር ሰራዊት እስካሁን የሰጠው ምላሽ የለም። ይህ የሆነው አማጺ ቡድኑ የጦሩ ስድስተኛ ዲቪዥን ዋና መስሪያ ቤት በቁጥጥሩ ስር መዋሉን ካሳወቀ በኋላ ነው። ከዚህ በተጨማሪም ቡድኑ ግዙፍ ወታደራዊ ተሽከርካሪዎችን ማውደሙንና ወታደራዊ ቁሳቁሶችን መማረኩን ይፋ ካደረገ በኋላ ነው። በአካባቢው የሰራዊት ደጋፍ የሆኑ ተዋጊዎች አርኤስኤፍ የኃይሉን ከፍተኛ ሞራል ለማዳከም በሚዲያም የሐሰት ዘመቻ አካሂዷል ሲል ከሷል። ባለፉት 18 ወራት ኤልፋሽርን ከቦ የሰራዊቱን ካምፖችና ሰላማዊ ዜጎች ላይ በተደጋጋሚ ድብደባ ሲፈጽም ነበር። በግጭቱም ወደ 300 ሺህ የሚገመቱ ሰዎች መንቀሳቀስ አለመቻላቸው ተገልጿል። ሱዳን የፈጥኖ ደራሹና የሱዳን ጦር ከፍተኛ አዛዦች በመካከላቸው ባለው የስልጣን ሽኩቻ የተነሳ መግባባት ባለመቻላቸው እንደ አውሮፓውያኑ ከ2023 ጀምሮ በግጭት እየታመሰች ነው። ሰራዊቱ አብዛኛውን ሰሜናዊና ምስራቃዊ የሀገሪቱን ክፍል ሲቆጣጠር እስካሁን ድረስ ኤል ፋሸር በዳርፉር ውስጥ የመጨረሻው በመንግስት ኃይሎችና አጋሮቹ ቁጥጥር ስር ያለ ዋና ከተማ ነው። ፈጥኖ ድራሻ ኃይሉ ክሙል ላጎዳል ሁሉንም የዳርፉር አካባቢዎችና አብዛኛውን የአጎራባች ኮርዶፋን ክልል ይቆጣጠራል። ቀደም ሲል ቡድኑ አካባቢውን ሙሉ በሙሉ ሲቆጣጠር በኤል ፋሸር ተቀናቃኝ መንግስት ለመመስረት ተስፋ እንደሚያደርግ ተናግሮ ነበር።